የሚያጠፋው ንብረት አለ። ይህን ንብረት ደግሞ ላስተዳድር ውክልና ካልተሰጣኝ ብለው ራሱ ውክልና ተቀብሎኛል። አሁን ይህ ንብረት ምን ላይ ነው ያለው በምሎ እገዳ ያስፈልጋል መቼም እንዲ እንዲህ አይነት ነገር ከተፈጠረ እገዳ እንዲሰጠኝ ጠየቁት ጠይቄው ንብረቶቹ ወደ ያሉበት ቦታ ሙሉ ማዞር ጀመርኩ ማለት ነው ወደ አስራ አንድ ቤት ነው ከአስራ አንዱ ቤት እኔ የምኖርበት አንዱ ቤት ነው። አስሩ ቦታ ማለት ነው። ቤት ያለበት በሙሉ ማዞሩ ጀመርኩ ማለት ነው። የገዳው ማለት ነው ይህ ቤት ሁሉ በሰው ስንዋለው ሲዞር ማለት ነው። ይሄ ጉዳይ በሰባት አመት በህግ ሲንከባለን የመጣ ነው። ይሄ አሁን ስፔሻሊ አስራ አንድ ቤት ያለችው ቦታዎች በዝርዝር የቀረቡ አንዳንድ ቦታዎች አሉ። ለዛ ቢያንስ ከአምስት ከስድስት ከሰባት ጊዜ መረጃ እንዲመጣ ተልኮባቸዋል። አካባቢ መረጃ የሌለ ነገር መቼስ የለም አይደለ ያ ሳያገኝ ነው። ይህ ፍርድ ቤቱ እዚህ አይቶ አይቶ ሰባት አመት ቆይቶ እዚህ ውሳኔ ላይ ደረሰው። እነሱ ማብራሪ ከፈለገ ማብራር ይቻላል። አንደኛ አስራ አንድ ቦታ ላይ ስትላት፣ ይቅርታ አድርግልኛ ሰፊሻ፣ አስራ አንድ ቤቶቹ የት ናቸው ያሉት? እያንዳንዱ ቤት ስንት ተገዙ? ስም ተሸጡ፣ የት ነው ያሉት፣ እንድናችሁ። ስፔሲፊክ እንኳን የተቀመጠለት ነገር የለም። እኔ እንደተረዳሁት ከሆነ ስህተት ካለብኝ አረም ምንም እዚህ ቦታ ላይ የሚል የለም። ባፉን የተነገረ እንጂ ምንም ማስረጃ ቀርቦልህ አይደለም። አሁን በአፏ ነው እያለችው ያለችው እንጂ 11 ቤት የሚባል ነገር በፍጹም የለንም።